በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ያለውን ግጭት ተባብሷል። የኢትዮጵያ መንግስት ህግን ለማስከበር እርምጃ እየወሰደ መሆኑን ሲገልጽ ፋኖች የአማራን ህዝብ መብት ለማስከበር እየተዋደቁ መሆኑን ይናገራሉ። መንግስት የጸጥታ መደፍረስን ለመከላከልና ና የህግ የበላይነትን ለማረጋገጥ እየሰራ መሆኑን ሲገልጽ ፋኖች በፖለቲካ እስረኞች፣ በአማራ ላይ በሚደርሱ የድሮን ጥቃቶች፣ የመንግስት የኢኮኖሚ ፖሊሲዎች እና ሌሎችም የሰብአዊ መብት ጥሰቶች ላይ መንግስት የአማራን ህዝብ እየበደለ ነው ይላሉ። በተጨማሪም ፋኖች የአማራ ማንነትና ክልላዊ ጥቅሞችን ለማስጠበቅ እየታገሉ እንደሆነ ይገልጻሉ። ሰሞኑን በመንግስት የጸጥታ አካላት እና በፋኖ መካከል ያለው ግጭት ተባብሶ መቀጠሉን የተገኘው መረጃ ያመለክታል። ግጭቱ በክልሉ ነዋሪዎች ላይ ከፍተኛ ስጋት ፈጥሯል። ዛሬ መጋቢት 11 የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ በመገኘት ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ እንደሚሰጡ ምክር ቤቱ አሳውቋል። ጠቅላይ ሚኒስትሩ በፌዴራል መንግስት በ2017 በጀት አመት የመጀመሪያ ግማሽ አመት የአፈጻጸም መነሻ በማድረግ ነው ከምክር ቤቱ አባላት ለሚነሱ ጥያቄዎችና አስተያየቶች ምላሽ ማብራሪያ የሚሰጡት። የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጸሙ የሚያስገድድ ረቂቅ አዋጅ ቀረበ። ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋማትን መዝጋት አስር ሺ ብር የሚያስቀጣ ደንብ ዛሬ ጀምሮ ተግባራዊ መሆን ይጀምራል። የአዲስ አበባ ከተማ ካቢኔ በአዲስ አበባ ከተማ አስተዳደር አስፈጻሚ አካላትን ስልጣንና ተግባር እንደገና ለመወሰን በወጣ አዋጅ ቁጥር 84 ዝባር 2016 አንቀጽ 94 መሰረት ደንብ አውጥቷል። በደንቡ መሰረት በአዲስ አበባ ንግድ ቤቶችና ትራንስፖርት አገልግሎት ሰጪዎች እስከ ምሽቱ 3 ሰዓት ተኩልና አራት ሰዓት አገልግሎት የመስጠት ግዴታ አለባቸው። በተጨማሪ በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጡ ከሆነም የንግድ ተቋሙ ለአገልግሎት ክፍት መሆኑን የሚያሳይ መብራት የሚሰራ ምልክት በግልጽ በሚታይ ቦታ ላይ ማስቀመጥ እንደሚኖርበት በደንቡ ላይ ሰፍሯል። ይህን ደንብ በመተላለፍ የንግድ ተቋሙን ከሶስት ሰዓት ተኩል በፊት የዘጋለ አንድ ጊዜ የጥፋት መጠን የአስር ሺህ ብር ቅጣት ይጣልበታል ተብሏል። በተጨማሪም ከምሽቱ አራት ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መውጣት አሊያም የስምሪት መስመር ማቋረጥ አምስት ሺህ ብር እንደሚያስቀጣ ተገልጿል። የከተማ አስተዳደሩ ከወጥ የትራንስፖርት አገልግሎት ታሪፍ በላይ የተሳፋሪውን ማስከፈል በተመሳሳይ አምስት ሺህ ብር ቅጣት እንዳለው ነው የተሰማው። የኢትዮጵያ አየር መንገድ እና የኢትሃድ አየር መንገድ በትብብር ለመስራት ተስማሙ። ሁለቱ አየር መንገዶች በትብብር መስራት የሚያስችላቸውን ስምምነት በዛሬው ዕለት በአዲስ አበባ ተፈራርሟል። ስምምነቱ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው እና የኢትሃድ አየር መንገድ ከፍተኛ አመራሮች ተፈራርሟል። በስምምነቱ መሰረት የኢትዮጵያ አየር መንገድ ዛሬ ከአዲስ አበባ ወደ አቡዳቢ አዲስ ቀጥታ በረራ እንደሚጀምር መግለጹን የአየር መንገዱ መረጃ ያመለክታል። ባሳለፍ ነው አመት በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ካንቾ ሻቻ ጎንዚዲ ተብሎ በሚጠራ አካባቢ ተከስቶ በመቶች የሚቆጠሩ ሰዎች ህይወት የቀጠፈ የመሬና ዳ በርካቶችም ከቤት ንብረታቸው ማፈናቀሉ አይዘነጋም። አሁን ለሌላ የክረምት ወቅት እየመጣ በመሆኑ ህብረተሰቡ ከፍተኛ ስጋት ውስጥ ነው የሚሉ ቅሬታ አቅራቢዎች እስካሁን ቤት ያልተሰራላቸውና በፕላስቲክ ቤት ውስጥ የሚኖሩ እንዳሉ ገልጸዋል። ካደጋው በኋላ በአካባቢ እየተደረገ ያለው ድጋፍና መለሶ የማቋቋም ስራ ፍታዊነት የጎደለውና ለሚዲያ ፍጆታ ብቻ እየዋለ ነው በሚል ቅሬታቸውን ለሚዲያ የሚያደርሱ እየተፈሰሱና እንዲሁም በማብራሪያ ገጻቸው ይህንን ሀሳብ የሚያሰራጩ ሰዎች እየታፈሱ እንደሚታሰሩና ዛቻ ማስፈራራ እንደሚደርሰባቸው ነዋሪዎች አሪዎች ተናግረዋል። ቅሬታ አቅራቢዎች እንደተናገሩት በአጠቃላይ ተጎጂዎችና የተጎጂ ቤተሰቦች እስካሁን ቤት የተሰራላቸው 110 ሰው ብቻ ነው። ቃል በተገባው ልክና በተለገሱ ድጋፎች መጠን እርዳታ እየቀረበ አይደለም። ድጋፉ ፍታዊና በቂ ባለመሆኑ አሁን በርካቶች በሸራ ቤት ውስጥ ይገኛሉ። በወቅቱ የስጋት ቀጠና ውስጥ ናቸው ተብለን ከመኖሪያ ቤታችን እንድንወጣ ከተደረገን በኋላ በፖሊስ ተገደን። በወቅቱ የስጋት ቀጠና ወደ ተባለውና ሰዎቻችን ወደ ቀበርንባት ቦታ እንዳንመለስ ተደርገናል። ከሚደረገው ድጋፍ ፍጹም በተለየ መልኩ የተጋነነ ሪፖርት፣ ትክክል ያልሆነ መረጃዎች በአመራሮች በኩል ለሚዲያዎች ይሰጣሉ። ከሁሉም በላይ ደግሞ የዚህ ሁሉ አሰቃቂ አደጋ ምክንያት የነበረው ክረምት አሁንም እየገባ በመሆኑ በከፍተኛ ስጋት ውስጥ እንገኛለን ሲሉ ቅሬታ አቅራቢዎች ቅሬታቸውን ተናግረዋል። የጎፋዞ ምላሽ እንደሰጡት የጎፋዞን ዋና አስተዳደር ኢንጂነር ዳግሞ አየለ በጉዳዩ ዙሪያ የችግሩ ሰለባዎች በሶስት ይመደባሉ ብለዋል። እነዚህም በአደጋው ምክንያት ቤትና ንብረት የወደመባቸው ገናዶ መሪ አባት ወይም እናት የሞተባቸውና በቀጣይ ናዳ ሊከሰት ይችላል ተብሎ ከሚጠረጠሩ ቦታዎች የተነሱ ናቸው ሲሉም ገልጸዋል። በአጠቃላይ በናዳው ምክንያት በጉዳት ሆነ በስጋት የተፈናቀሉ አባወራዎች በቁጥር 627 መሆናቸውን የሚናገሩት የዞኑ አስተዳደር ከዚህም ውስጥ የቅድሚያ ቅድሚያ ለሚሰጣቸው 110 አባወራዎች መጀመሪያ ዙር ቤት ተገንብቶላቸው ገብተዋል ብለዋል። በአሁኑ ወቅትም 318 ቤት ቀይ መስቀል፣ 108 ሀቢብቴ የተሰኘ ግብረሰና ድርጅት እያስገነባ መሆኑን አንስተዋል። አራት መቶ ሀያ ቤቶችም ተገንብቶ ተጎጂዎች ገብተዋል ተብሎ የተሰጠ መግለጫ ሆነ መረጃ የለም ብለዋል። ከቤት ግንባታና መልሶ የማቋቋም ስራ ባሻገር ለሁሉም የጉዳቱ ሰለባ ለነበሩ ቤተሰቦች በየወሩ መደበኛ የጥሬ ገንዘብ ድጋፍ ሳይቋረጥ እየተሰጠ መቆየቱን ያነሱት ኢንጂነር ዳግማዊ የአይነት ድጋፎች ዘላቂ መሰረታዊ ልማት አውታሮች ውሃ፣ መብራት፣ ትምህርት ቤትና ጤና የመሳሰሉት የማዳረስ ስራዎች ተጠናክረው ቀጥለዋል ሲሉም አስረድተዋል።